የኢትዮጵያ ሰንደቅ ዓላማ በእያንዳንዱ ኢትዮጵያዊ ልብ እየታተመ የሀገራዊ አንድነትና ነጻነት መገለጫ፣ ታላቅ የብሔራዊ ኩራት አርማ፣ የአንድነታችንና የኅብረታችን ማሳያ፣ ጀግኖች አያቶቻችን ወራሪዎችን አሸንፈው ለመላው የጥቁር ሕዝቦች የነጻነት ምልክት እንዲሆን አስችለውታል። በሀገር አቀፍ ደረጃ ከፍተኛ ቦታ ተሰጥቶት የሰንደቅ ዓላማ ቀን በድምቀት የሚከበር ታላቅ ሀገራዊ በዓል ሆኖ ቀጥሏል። በመሆኑም የሀገራችንን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትንና የግዛት አንድነትን ማስቀጠል ኅብረ ብሔራዊ ወንድማማችነትን ማጽናትና የሀገራችንን የእድገት ከፍታ ማረጋገጥ ከአሁኑ ትውልድ የሚጠበቁ ታላላቅ ሀገራዊ ኃላፊነቶች ናቸው። ብሔራዊ የሰንደቅ ዓላማ ቀን በዓል በተለያየ መልኩ በየዓመቱ እየተከበረ ዐሥራ ስምንት ዓመታትን አስቆጥሯል። በሰንደቅ ዓላማ በተሻሻለው አዋጅ አዋጅ ቁጥር 863 2006 አንቀጽ 2 መሠረት በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ እንዲከበር በተደነገገው መሠረት የአራዳ ክፍለ ከተማ አስተዳደር 18ተኛው የሰንደቅ ዓላማ ቀንን ጥቅምት 3 ቀን 2018 ዓ.ም የአስተዳደሩ አመራሮችና ሠራተኞች የፌዴራልና የአዲስ አበባ ፖሊስ አባላት፣ የደንብ ማስከበር አባላትና ጥሪ የተደረገላቸው እንግዶች በተገኙበት ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሐሳብ በድምቀት ተከብሯል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የአራዳ ክፍለ ከተማ የዲሞክራሲ ሥርዓት ግንባታ ማስተባበሪያ ጽሕፈት ቤት ኃላፊ አቶ የኋላ ሼት በቀለ የኢትዮጵያን ሰንደቅ ዓላማ የተመለከተና እየተገኙ ያሉ ሀገራዊ ስኬቶችን አብራርተዋል። ዓመቱ ሀገራዊ ማንሰራራት የታወጀበት መሆኑን ያስረዱት አቶ የኋላ ሸት፣ የኢትዮጵያን ከፍታና ተደማጭነት ለማረጋገጥ ከእያንዳንዱ ዜጋ የሚጠበቀውን ኃላፊነት ሲያስረዱ አሁን ያለንበት ዘመን የሀገራችንን እድገትና ብልጽግና የሚያረጋግጡ ትላልቅ ፕሮጀክቶች የተመረቁበትና አዳዲስ ፕሮጀክቶች የተጀመሩበት የማንሰራራት የከፍታ ዘመን በመሆኑ የባንዲራ ቀንን የምናከብረው በታላቅ ድል ነው ያሉት የአራዳ ክፍለ ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሮ ሰብለ ፈይሳ ታላቅ ሀገር ለመገንባት ያለውን ትውልድ ያለበትን ኃላፊነት እንዲህ ይገልጹታል። ኢትዮጵያ በልጆቿ ታፍራና ተከብራ ሰንደቅ ዓላማዋም ከፍ ብሎ ለዘላለም በኩራት ትኖራለች።